ታላቂ ወዳጆች እንዴት ከረማችሁ እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ እንደ ተገናኝተናል፣ በአዲስ የምግብ ስራ። ዛሬ ሙሳካ ነው ይዤላችሁ የመጣሁት፣ ነገር ግን ደበርጃንና ዝኩኒ አንጨምርም፣ በድንች ብቻ ነው የምንሰራው። አንድን ጊዜ ላይኖራችሁ ይችላል፣ ሁሉም አይነት አትክልት ማለት ነው። ስለዚህ በድንች ብቻ መስራት እንችላለን፣ ወይም ደግሞ በደበርጃን ብቻ መስራት እንችላለን። ይችላል ወይ በዝኩኒ ብቻ። ስለዚህ እኔ ለዛሬ ይዤላችሁ የመጣሁት በድንች ብቻ እንዴት ሙሳካ መስራት እንደምንችል ነው። ስለዚህ እንዴት ነው ማዘጋጀው የሚለውን ሆነ ጋር እናያለን አብራችሁ ነው። የዛሬውን ሙሳካ ለመስራት የሚያስፈልገን ግብአት በድንች ብቻ መስራ ብያቸዋለሁ። ድንች ያስፈልገናል። ከዛ በመቀጠል ለሶሱ መስሪያ ስጋ አዘጋጅቻለሁ። ቲማቲም እዚህ ጋር አለ። እዚህ ጋር ደግሞ ሽንኩርትና ነጭ ሽንኩርት እንጠቀማለን። ለቃና ለማጣፈጫ ደግሞ መከለሻ ገውዝ፣ ለነጩ ሶስ ለበሻሜሉ፣ እንዲሁም በርበሬ፣ ጨው፣ ዘይት። ለበሻሜሉ ደግሞ እዚህ ጋር ዱቄት፣ ወተት፣ እንቁላል እና ቺዝ አዘጋጅቻለሁ። ቺዙን ያዘጋጀሁት ግራቪራ ነው። እናንተ የፈለጋችሁትን ሬጋቶም፣ የፈለጋችሁትን በርሜጃና፣ ያላችሁን ሞዞሬላ መጠቀም ትችላላችሁ። ለማንኛውም ስራችንን ስንጀምር ሽንኩርታችንን እናዘጋጃለን። አነስ ያለ ፈጠን ፈጠን ያለ ነው የምንሰራው። እሳችንን ለኩሰን ድስታችን ላይ ዘይታችንን እናደርግና እዛ ዘይቷ ጋል ስትል ሽንኩርታችንን ጨምረን እንጠብሳለን ሽንኩርቱን ዛ ሽንኩርታችንን እንጨምራለን። በመቀጠል ነጭ ሽንኩርት ጨምራለሁ። ነጭ ሽንኩርትን ማብሬ ጠበስ ጠበስ አደርጋለሁ። ስቀጥል የተፈጨ ስጋ እዚህ ጋር አለ። የተፈጨውን ስጋ እጨምረዋለሁ። ለመጠቀም ባርገን የተፈጨውን ስጋ እንጠብሰዋለን። በዚህ መልኩ ከጠበስነው በኋላ ትንሽ የበርበሬ ነው የተጠቀማለሁ። ግማሽ ማንኪያ ተጠቀማለሁ፣ ግማሽ የሾርባ ማንኪያ ባርባሪያን ከጨመርኩኝ ከአንድ ከሁለት ደቂቃ በኋላ የፈጨውት ቲማቲም እንጨምራለሁ። ወይ እንደዚህ አይበት። የፈጨውት ቲማቲም ነው። እናንተ እዚህ ጋር የግድ የቤት ውስጥ የፈጫችሁት ቲማቲም መጠቀም አይጠበቅባችሁም። እኔ በበለጠ ደስ ስለሚለኝ የቤት ውስጥ ፍረሽ ነገር ከጤና አኳያ ጥሩ ነው ብዬ ስለማስብ ነው። የቲማቲም ድልህ መጠቀም ፈለጋችሁ፣ የቲማቲም ድልህ መጠቀም ትችላላችሁ። እዛ እንከድናለን። ትንሽ ደግሞ እናቁላለዋለን። አሁን ጨው ጨምራለሁ። እነዚህ ግማሽ ሸማኝ ተጨምሬያለሁ፣ እንዲሁም መከለሻ ጨምራለሁ። ምንም የጨመርኩት ነገር የለም። እንዳያችሁት ጦስኛ አልጨመርኩም ወይ በሶ ብላ ወይ ተለያየ ላውሮ ቅጠል ምናምን ምንም የጨመርኩት ነገር የለም። ለምን መከለሻችን በቃ ሁሉንም ቅመም ያጠቃላል ማለት ይቻላል። ማጂክ ለውጥ ነው የሚያደርገው። እኔ ቀይ ነገር ስትሰሩ ማለት ነው። ቀይ ወጥ ሊሆን ይችላል፣ ፓስታ ሶስ ሊሆን ይችላል፣ ፓስታ ፎርኖ ላዛኛ በሉት። የመጨረሻ የሀበሻ ጣማኝ ከፈለጋችሁ መከለሻ ተጠቀሙ። የመጨረሻ የመጨረሻ በጣም አሪፍ ነው የሚያደርግላችሁ። ስለዚህ ዛሬ በመከለሻ ለመስራት ስላሰብኩኝ መከለሻ ብቻ መጠቀመው። ሁሌ ግን እንደዚህ እሰራለሁ ማለት አይደለም። የተለያየ መጠቀም ትንሽ አሁን ስጋው በስሎልኛል በምፈልገው መልኩ። ስለዚህ አወጣዋለሁ፣ ይበቃዋል። ሶሱን በተመለከተ ጨረስን። የሚቀጥለው የምናደርገው ምንድን ነው? ድንችን እንጠብሳለን። ስለዚህ እሳታችን ለኩሳለን፣ ድንቹ እንጠብሳለን። ድንቹ በጣም እንዳይጣጣብን እንደዚህ በሶፍት ላይ አድርጌዋለሁ፣ ወይም በኩሽናችን ወረቀት ላይ ከዛ ቀስ እያለን እንደዚህ መጠሻችን ላይ በማስቀመጥ እንጠብሰዋለን። ይሄንን ሂደት እናንተ በኦቭንም ውስጥ ማድረግ ትችላላችሁ። ነገር ግን ደግሞ በጣም የሚጣፍጠው ወይም የሚጥመው ሞር በዚያ ሲጠበስ ነው። ያው ሁሌ ስለማንበላ እኛ ምንም ችግር የለውም። ኢትስ ኦኬ፣ እንደዚህ ጠብሰን ብንመገብ ማለት ነው። ግን ከጤና አኳያ የሚመከረው በኦቭን የምታደርጉት ነው። የሚጠበስ ነገር ታውቃላችሁ ብዙም እንደማይፈቀድ ነገር ግን እንደነገርኳችሁ ያን ያህል ሁሌ ሰርተን ምንበላው ምግብ አይደለም። እኔ በምናምና መስራችሁ በባላንስ አምናለው። ባላንስ ካደረጋችሁ ሁሉን ነገር ችግር ያመጣል ብዬ ስለማላስብ ለዛ ነው እንግዲህ እንደዚህ የሚጠበሰው ነው የመረጥኩት። እንደዚህ ገልብጠን በሁለቱም በኩል እናበስለዋለን ከዛ መብሰሉን ስናረጋግጥ እንደዚህ እንደገና ሳህን ላይ የማር ቤታችንን ወረቀት እናደርግና ጠንፈፍ እንዲ ዘይቱ እንዲመጥልን ማለት ነው እናስቀምጣውልና አውጥተን ከመድጃው ላይ እንደዚህ ራሱ ብሉይም ብሉይ ነው የሚለው አያምርም። ለማንኛውም የሚቀጥለው ነው በተመሳሳይ ሁኔታ እንጠብሰዋለን። በተወሳይ ሁኔታ እንደዚህ የገለባበጥን አብ ስለ ያለንን ድንች እንዳለ እንጨርሳለን። ከዛም አሁን እንደዚህ የመጋገሪያ ትሬ ላይ የጠበስ ነው እንድንች እናደርጋለን። ይታያችኋል እንደዚህ የቆረጥኩት የቆረጥኩትን እዚህ ጥቅጥቅ ላይ ነው የማደርገው፣ እንደዚህ መሀል መሀል የቆረጥኩትን ማለት ነው ካለ ማለት ነው። ከሌለ ምትስ ኦኬ፣ ኦቫልም ቢሆን ብታረጉት ችግር የለው። እኔ ግን ስላለኝ እንደዚህ አርጌ አደርጋለሁ። እንደዚህ ግን በዚህ ሁኔታ ከጨረስን በኋላ ወደ መስራት የምናደርገው ሶሱን ደግሞ እናደርጋለን ከላይ በደንባረንሆ አድርገን ሁሉም ቦታ እናደርሰዋል። እንደዛ መልኩ ያስተካክለውና አሁን ሌት የምንሄደው ሶስት ወደ መስራት ወደ በሻሜል ወደ መስራት ይሄዳል። ወደ በሻሜሉን በቅቤ ነው። ቅቤ አስቤ ነበረ አስበው በገበታ ቅቤ ሰራው ብሰራው የበለጠ ቆንጆ ጣዕም ያለው ይሆናል። እንደዚህ ሁለት ማንኪያ ቅቤ እንጨምራለን። እኔ በጣም ቀዝቃዛ ቅቤ ስለሆነ መቆረስ ስላቃተው ነው። ከዛ አራት ማንኪያ የሾርባ ማንኪያ ማለት ነው ዱቄት እጨምራለሁ። ለሁሉም መስሪያ የሚያገለግል ዱቄት ማለት ነው። ሶስት አራት ሁሉ ጊዜ ከምትሰሩበት የመጋገሪያ ትሪ ጋር አብሮ ቆንጆ ወጣላችሁን ሪሲፒ መያዝ መቻል አለባችሁ። አልበዛ በሻሜል አንዳንዴ በጣም ይበዛል፣ አንዳንዴ በጣም ይወፍራል፣ አንዳንዴ ቀጭን ይሆናል ምናምን እና ለንደዛ ለንደዛ እንግዲህ ሁል ጊዜ ስታንዳርድ የሆነ በምትሰሩበት ትሪ አንድ አይነት የሆነ ልኬት ሊኖራችሁ ይገባል እላለሁኝ። ከዛ ደባል ቀን ለወስ ለወስ እናደርገውና እንጠብሰዋለን ከዛ በእንደዚህ አይነት መልኩ ቂቤው ቅልጥ ብሎ ጥብስ ጥብስ ካደረኩት በኋላ ዱቄቱን እዚህ ጋር ያዘጋጀው ቶትታለ ትንሽ ትንሽ እየጨመርኩኝ አራዝመዋለሁ። ወይም እንደዚህ አማስለዋለሁ እንዳይጓጉልብኝ። ይቸ እንደዚህ ሲሆን ሌላ ከዛ አሁንም እንደዚህ ሲወፍር እንደገና ጨምራለሁ። ይሄ እንግዲህ እንደጓጉልብን የምናደርገው ዘዴ ነው። አይ እኔ አንድ ጨምሬ ማማስየው አይጓጉልም የምትሉ ሰዎች ካላችሁ፣ በእንደዛ በምታውቁት መልኩ መስራት ይቻላል ማለት ነው። ይሄ ግን ትልቅ መፍትሄ ምንም ከእናንተ የሚጠበቀው ማማሰል ብቻ። አሁንም እየወፈረ ነው። እንጨምራለን ታቸዋል ምናት በሻቤል ልስራሆኝ አንድ ጓጓላ የሚባል ነገር የለውም። እንዲህ ስታረጉት አይቱት ስሙዝ የሆነ ነው ይታያችኋል። የመጀመሪያው መንተክተክ ሲያደረግ ሲያረግ ማለት ነው። ምክንያቱም ዱቄቱን ጠብሰነዋል በቅቤ ስለዚህ በስሏል። ከዛ ደግሞ እዚህ ጋር በማማሰል ሂደት ውስጥ ማለት ነው፣ እስኪንተከተክ ባለው ሂደት ውስጥ በስሏል። ይሄው የመጀመሪያው መንተክተክ አረገ። ውፍረቱን ለማየት ማለት ነው። ከዛ በኋላ ደግሞ እንደገና ኦቭን ውስጥ ይመስላል ። ስለዚህ ያን ያህል በሻሜልም ሁለት ሶስት ሰዓት ቁጭ አድርጎ ማንተክተክ አስፈላጊ አይደለም። የተጠቀምኩት እንደነገርኳችሁ አራት ማንኪያ ዱቄ ከሁለት ማንኪያ ቅቤ ጋር ነው። ከዛ በኋላ ከአንድ ሊትር ወተት እች የምታክል የተረፈችው ማለት ነው ቢያንስ መቶ ሀምሳ ማይሞላ መቶ ሚሊግራም የሚሆን ወተት ነው የተረፈው ማለት ነው። ስለዚህ በእንዲህ እንዳለ ወደዚህ ፈቀቅ እናደርገውና ምናደርጋለን መሰላችሁ እዚህ ጋ ሁለት እንቁላል አለኝ ሁለቱን እንቁላል እንጨምራለን። እንደዚህ ትንሽ ጨው እናደርጋለን፣ እንደዚህ የሚያክል ከዛ ገውዝ የምታክል ገውዝ እናደርግና እናማስሏለን። ከእሳት አውጥተን፣ እሳት ላይ ቢሆን እንቁላሉን እንደዚህ ጨምሬ ቆሜ ቅመም አልጨምርም፣ ምክንያቱም እሳቱ ያበስልብኛል። እዚህ ጋ ግን ምንም የሚያስለው ነገር የለም፣ ከሊጡ ሙቀት በስተቀር ማለት ነው። አለበለዛ ቁርጥራጭ በጣም ብዙ ትናገኛለን፣ እንቁላል ኦምሌት ስለዚህ በዚህ ሁኔታ እንዳለ እዚህ ጋር ቺዝ አለች፣ ጨምራለሁ እንጨምራለሁ። ቅድሙን ግራቬራ የነገርኳችሁን ወደዚህ የሚያክል ጨምራለሁ። እዚህ ውስጥ የጨመርኩት ወይም ደግሞ በሻሚሊ ውስጥ የጨመርኩት ቺዝ በግምት መቶ ግራም ነው የሚያክለው። የምታክል ተርፋለች 50 ግራም ያክል ከላይ ነስነስ እናደርጋታለን። በቃ ሰዓት ይበቃል። ይሄንን አሁን ቅድም ያስተካከልነውን ድንችና ሶስ አምጥተን እናደርግበታለን። ከላይ ካስተዋላችሁ ቅድም ድንች ውስጥ ጨው አነሰነስኩ፣ ምክንያቱም ሶስ ጨው ስላለው ሶሱ ደግሞ ድንቹ ስለሚነካው። ይበቃል፣ ይሄን ማሰብ ነው። አይበቃውም ብላችሁ መታሰብ ሰዎች፣ ድንቹ ላይም ጨው መጨመት ትችላላችሁ። አሁን በሸመኔላችን እንደዚህ አድርገን እናደርገዋለን። እዛ እንደዚህ እናደርጋለን እናዳርሳለን። በስፓቱላችን። ማነው ስፓቱን ለመላስ የሚወድ? በጣም ብዙ ልጆች ሳላቸው፣ የኔሎች ይወዳሉ በጣም። ከእዛ ቅድም የተረፈችንን ቺዝ እንደዚህ ከላይ እናደርግበታለን። በቃ ብዙ አይደለም። የቺዝ አጠቃቀማችሁን እንደፈለጋችሁ እናንተ የምትፈልጉትን አይነት ቺዝ ማለት ትችላላችሁ። ወደ ኦቨራችን ውስጥ እንጨምረዋለን። እዚህ እንጨምርና በ180 ዲግሪ ሴልሲየስ እንደምታዩት እናበስለዋለን። ከግማሽ ሰዓት እስከ 40 ደቂቃ መምደርስ እናቆይዋለን። እያየን ከላይ መልኩ ግማሽ ሰዓት ያክል አቆይቼው የኔ ሙሳካ በእንደዚህ አይነት መልኩ በስሏል። ላሳያችሁ ይመስላል ታይቷል። ትንሽ ቀዝቀዝ ይበል ይረጋጋና ቆርሰን ደግሞ እናየዋለን። ከዛ አሁን ደሞ ቆርጠን ምን ይመስላል የሚለውን ነገር ነው። ትንሽ ትኩስ ነው። ለዛ ነው ድምጼ የጽፍ ያለባችሁ አደጋ ተፈጥሮ ነው። የመጨረሻ የመጨረሻ በጣም በጣም በጣም

ስጋ በተገቢው መንገድ በስሏል። ድንቹ በተገቢው መንገድ በስሏል። በሻሜል የበሰለ ነው። አፋችሁ ላይ የሚል ነገር አይሰማችሁም። አንዴን ያን ተከተከም አይታችኋል። ነገር ግን ደግሞ ኦቭኑስ ገብቶ ለረጅም ሰዓት ስለሚበስል በጣም ቆንጆ እና የበሰለ ጥሩ በሻሜል እናገኛለን ማለት ነው። እናንተም እንግዲህ በእንደዚህ አይነት መልኩ ለቤተሰብ የሚሆን ለእሁድ ምሳ የሚሆን ቆንጆ ምሳ መስራት ትችላላችሁ ማለት ነው፣ ድንችን ብቻ በመጠቀም። ስለዚህ እኔ እንደሁሊዮም ምላችሁ ስሩና ሞክሩት ነው። በተረፈ እንግዲህ ለዛሬ የነበረ ቪዲዮ ይሄን ይመስል ነበረ። በሌላ በቆንጆ ቪዲዮ ደግመን እስከምንገናኝ ድረስ አዲስ ሲማቾ ቻናሌ ቻናሌን ሰብስክራይብ እያደረጋችሁ ቻናል ቤተሰብ ሁኑ። የሰራሁትን ደግሞ ይሄን የመሰለ ሙሳካይ ከወደዳችሁ ላይክ ማድረጋችሁን አትርሱ። ብዬላለሆኝ በቆንጆ ቪዲዮ ደግመን እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ።